በርካታ ኢኒሺቲቮች እዚህ አካባቢ ላይ ሲተገበሩ አይተናል። አሁን እንኳን እዚህ ያለንበት የግብርና ጎዳና ብዙ አይነት ምርቶች በአንድ ላይ ተሰባጥረው የምናገኝበት ነው እና በጥሩ በጥሩ ጎን ያየናቸው ከእንግዳ አቀባበል ጀምሮ፣ እንዴት ነው እንግዳ አቀባበሉ? እስ እንዴት ግለጹልኛ በሆነ ነገር አዎ በጣም በጥሩ ሁኔታ ነው የተቀበላችሁን ያስተናገዳችሁን። በነበረን ቆይታ እንደ ሚዲያ ቲም በጣም ጠንካራ የሆነ ስራዎችን ለመስራት የሞከሩ የሚዲያ ቲሞች እኛ ጋር አሉ። ስራዎቻችሁ በመላው ኢትዮጵያ እንዲሁም በዓለም አቀፍ ደረጃ ሊያስተዋውቁ የሚችሉ ትልልቅ ሚዲያዎች ተጋብዘዋል። የክልልም የፌዴራልም ሚዲያዎች ከእኛ ጋር አሉ። ይሄ በአንድ ሳምንት ለአንድ ቀን ልንዘግብ አይደለም የመጣ ነው። አመቱን ሙሉ የስልጤ ዞን እያንዳንዱ የልማት አጀንዳዎች በሚዲያዎች እንዲሰራጩ ለማድረግ እንዲሁም ከህዝቡ ጋር ያለንን ቁርኝት እንደ ፌዴራል መስሪያ ቤት እኛም ከጎናችሁ አለን፣ አብረን በጋራ እንለማለን። ኢትዮጵያ በብልጽግና ጎዳና ላይ ናት፣ በትክክል የሚለውን ያሳያችሁ ጠንካራ ህዝቦች መሆናችሁን ልመሰክር እወዳለሁ ማለት ነው ከዚህ ጋር ተያይዞ በዛው በሚቀጥለው ስንመጣ ቻሌንጅ እሰጥቸዋለሁ ለሱ አንድ ቻሌንጅ እሰጥቻለሁ። የምን ሐይቅ ነው? ያ ሐይቅ አሪ ሼጣን አሪ ሼጣን ሐይቅ መንገድ ተሰርቶለት እርከን ተሰርቶለት ልክ ከንባታ እንዳለ ሁሉ እዚህም እንዲሰራ ቻሌንጅ ተሰጥቶታል። እናንተ ከጎኑ ከሆናችሁ ማያሳካበት ምንም ምክንያት የለም። ከጎኑ ከሆናችሁ ንገሩኝ እንዴት እንደሆናችሁ። አችሁ አዎ፣ በትክክል ይሄንን ማሳካት አለባችሁ። ይሄ ቻሌንጅ እላለሁ። የሚዲያ ባለሙያዎች ጠንካራ ሀሳብ ያላቸው አሉ። አንድ ሁለት ኮሜንት ተቀብዬ ማጠቃለያ እንዲሰጡልን ክቡር ቲማችንን እየመሩ ለመጡት ለአቶ መሀመድ እድሉ ይሰጣለሁ። ማለት የምንገኘው ስልጤ ዞን ላይ ደግሞ ቀደም ሲል ሀብታሙ ሲያነሳ እንደነበረው በተለይ መንግስት የሚተገብራቸው ነገሮች በግብርናው ልማት፣ በከተማ ልማት ከዛ ባለፈም ደግሞ በተለይ በገጠር ትራንስፎርሜሽን የተቀመጡ ግቦችን ማሳካት የሚያስችሉ ጠንካራ ስራዎች እንደተሰሩ ተመልክተናል። እኔ እዚሁ ቀጠና ላይ በተደጋጋሚ እንደሚመጣ ጋዜጠኛ ስልጤ ዞን በእነዚህ አይነት ነገሮች አይታማም። እነዚህ ነገሮች መልካም ናቸው። እነዚህ ነገሮች ይዞ መቀጠል አስፈላጊ ነው። በተለይ እንግዶችን ተቀብላችሁ የምታስተናግዱበት መንገድ ነገ እናንተ ጋር ሁል ጊዜ ሰዎች እንዲመጡ የሚገፋፉና የሚያነሳሱ ናቸው። እነዚህ ነገሮች ተጠናክረው መቀጠል አለባቸው። ከዛ ጋር ተያይዞ ግን አሁንም በተወሰነ መልኩ መስተካከል ያለበት እናንተ ሀብት አላችሁ በደንብ ሀብት ነው ያላችሁ ህዝባችሁ ከምንም በላይ ትልቁ ሀብት ነው የተፈጥሮ ሀብቱም ደግሞ አለ እነዚህ የተፈጥሮ ሀብቶችን ማልማት ላይ ትኩረት መስጠት ቅድም ሀብት ያነሳው የሀረ ሸይጣን አለ በአንድ ግዙፍ ፕሮጀክት ላንገነባ እንችላለን በመሰረታዊነት ግን ባህላዊ መንገዶችንም መጀመሪያ በዛ ጀምሩ ከዛ በኋላ መቀጠል ይቻላል እሱ እሺ በመጀመሪያ ተስፋ ይባላለሁ ከጋምቤላ ነው የመጣሁት እንግዲህ እዚህ የመጣን በተለይም የክልልና የፌዴራል ሚዲያዎች ያሉት መልካም ነገሮች በተለይም በልማቱ ዘርፍ የተሰሩ ስራዎችን ለማስተዋወቅ ነው ከዛም በተጓዳኝ እኛ ወደ ክልሎቻችን ስንሄድ ክልሉ ላይ ያልተገበሩ ነገር አሁን እኔ ልምድና ተሞክሮ ወስጄ ነው እየሄዱ ያለው ያው ሚዲያ ትልቅ ተጽዕኖ ይፈጥራል በልማቱ ዘርፍም እየተሰሩ ባሉ ስራዎችም አጠቃላይ ጋምቤላ ክልል ጋምቤላ እንደሚታወቀው ያው ሰፊ እጅግ በጣም ለእርሻ የሚሆን መሬት ያለበት አካባቢ ነው የውሃ አካላት ያለበት አካባቢ ነው። ግን አለማም ልክ እንደናንተ ብዙ መልማት ያለበት ነገር እንዳለ ከዚህ ብዙ ተምሬያለሁ። በመንግስት ኢኒሽቲቭዎች ሲወጡ ምን ያክል ተግባራዊ እንደሆኑ እዚህ አይቻለሁ። ለምሳሌ የገጠር ኮሪደር ልማቱ መልማትም ያለባቸው ነገሮች እንዳሉ አይተናል። ሀሮ ሸይጣን ሂደን ባለንበት ሰዓት ያው እንዳያችሁት ታች ድረስ ለመውረድ ጋዜጠኞች ተቸግረው ነው እዛ ቦታ ላይ የወረዱት። አጠቃላይ ቲሙ የተወሰነ የቲሙ አካላት መልማት እንዳለበት ሌሎች አካባቢዎች ያሉ የልማት ቦታዎች በተለይም ለቱሪስት መስህብነት መዳረሻ ስፍራዎች እየተገነቡ ይገኛሉ፣ ሌላ ሌላ አካባቢ። ስለዚህ እዚህም መልማት እንዳለበት ልምድና ተሞክሮ ወስደን እኛ ጋዜጠኞች በክልል ወደ ክልሎቻችን ስንመለስ፣ ለፕሮግራሞቻችን፣ ለርዕሳነ መስተዳድሮች እዚህ ያገኘነውን ልምድ በየአካባቢያችን እንዲተገበርም እናደርጋለን። የእናንተንም ያየናቸው የልማት ስራዎች የተለያዩ የቱሪስት መስህብ ስራዎች አጠቃላይ ለሀገር ውስጥም ለውጭ ለዓለም የሚያስተዋውቁ በቂ የሆኑ ጋዜጠኞች እዚህ እንዳሉ ይሰማኛል፣ አምናለሁ። ስለዚህ የተሰጠንን ተልእኮ በተፈለገው ልክ ባለን ጊዜ ለማስተላለፍ እንሞክራለን ማለት ነው። ለሰጣችሁን ጊዜ ላከበራችሁን፣ እጅግ በጣም ስለተንከባከባችሁን በጣም በቲሙስም ላመሰግን ወዳለን በጣም ያው የተነሱትን ሀሳቦች ጓደኞቹ የስራ ባልደረቦቹ አንስተዋል። የፌዴሬሽን ምክር ቤት ሀያኛው የኢትዮጵያ ብሔር ብሔረሰቦችን በዓል ምክንያት በማድረግ ይህን የሚዲያ ክሩ ወደዚህ ዞን ይዘን መተናል። ያው እና መሰግናለን በምክር ቤቱ ስም ተወጣቶ ኢትዮጵያ ውስጥ ያሉ የልማት ስራዎችን በዚህ መንገድ ፈልፍሎ አውጥቶ ለተመልካች ለአድማጭ ለማድረስና ያ ብቻ አይደለም ተሞክሮ በሚሆን መንገድ በራሳችሁ አይነት ቀምራችሁ ደግሞ ወደየመጣችሁበት አካባቢ ለማስፋት ታስቦ በዚህ መንገድ በተደራጀ ሁኔታ የሚዲያ ስራውን ለመስራት በዚህ መንገድ መምጣታችሁ እኔም እጅግ ደስተኛ ነኝ። እናንተን አንዴ አመስግኑ ራሳችሁ። ያው ያለኝ ፊሊንግ ምንድን ነው ያው ጋዜጠኝነት እንግዲህ፣ ጋዜጠኛ አጠገብ ስትቀርቡ ሁሉም ነገር በጣም በብዙ አንግል ተዘጋጅታችሁ ቀረቡ ነው ለምንድን ነው አንተ በምታውቀው ልክ ብቻ ሳይሆን ጀነራሊስት በሆነ መንገድ ዝግጅት አድርገው መቅረብ ካልተቻለ፣ ልክ ጥያቄው ከተነሳ በኋላ ወደ ማስታወሻ ወደ ሌላ ነገር መሄድ ስለማይቻል ዝግጅታችን በዛ ልክ ይሁን ይባላል። ያ ማለት ምንድን ነው የሰራናቸውን ስራዎች ሰብሰብ አድርገን ለህዝብ ለማድረስ ዝግጅት እንዲኖር ማስጠንቀቂያ ለመስጠት ነው ማለት ነው። እሱን ነገር አይቻለው ኔ ሞር ኢንቨስቲጌቲቭ የሆነ ያለው ነገር ፈልፍላችሁ አውጥታችሁ ዶክመንት ለማድረግ የምታደርጉ ጥረት ሀርድሺፑን ፋይት ያደረጋችሁበት መንገድ በጣም የሚገርም ነበር። በመካከላችን በጣም አይረን የሆኑ ሌዲዎች አሉ። በጣም ከባባድ የሆኑ ቻሌንጁን ተቋቁሞ ከእኛ ጋር በተለይ በተለይ በተለይ አርፈታለይ እስከታችኛው ውሃውን እስከ መንካት ድረስ ወርዳችሁ ያኝን ያያችሁት መከራ እኔ በውስጤ መቼም ማረሳው። ሜይን ቲም ለምንድነው በርካታ ሰው የማይሞክረው እና እንደዚህ ወደ ታች አይቶ የሚፈራውን ነገር ቻሌንጅ ለማድረግ አቀዳችሁ መግባታችሁ በጣም የመጫ የጋዜጠኝነት ሙያችሁን ተጫወታችኋል፣ የሚል ነገር አለኝ። እጅግ የላቀ ምስጋና አለ የሄዳችሁ ብቻ ቅርጽ የደረሳችሁ የሄዱ ለደረሱ የአባያም ላይ ኢንዱስትሪ መንደሩም ላይ ገጠር ኮሪደሩም ላይ መረጃዎችን ለማድረግ ለመውሰድ የምታደርጉት ጥረት ውስጣችሁ ያለው ፍላጎት ኢገሪቲው ምናው እኛ ጭምር እንድንማርበት አድርጎኛል። ምክንያቱም አንዳንዶቹን አንዳንዴ በሆነ ነገር ላደርሳቸው ትችላል፣ የሆነ ስራዎች። ያንን ነገር እናንተ ግን ካፕቸር ለማድረግ የሄዳችሁበት መንገድ ዞኑን ለማስተዋወቅ፣ ክልሉን ለማስተዋወቅ ያደረጋችሁት ነገር እጅግ በጣም ደስ ብሎኛል። በሄዳችሁበት ሁሉ ደግሞ ዛሬ እዚህ እኛ ዞን ላይ ያያችሁትን ነገር ለሁሉ ሰው ዲስሚኔት እንደምታደርጉ፣ ለማህበረሰቡ እንደምታስተዋውቁ፣ ሆስፒታሊቲውን በሄዳችሁበት እንደምታስተዋውቁ ባለሙያ ተስፋ ላይ እጅግ አድርጌ አመሰግናለሁ። አጠቃላይ ማዕከላዊ ኢትዮጵያ ክልል ጸጋዎችን፣ ተፈጥሮ ሀብቶችን፣ ባህላዊ፣ ታሪካዊ እሴቶቻችን እና የልማት ስራዎቻችን ድንቅ ያልወጡ በአገር አቀፍ ደረጃ ፕሮሞት በማድረግ እኛ ራሳችን ክልሉን በመሸጥ ትልቅ ሚና ተጫውቷቸዋል። ለዚህም በክልሉ ስም ሚዲያ ባለሙያዎችን የመጣቸው አካላትን በሙሉ አመሰግናለሁ። በመቀጠል ድንቅ አቀባበል ያደረገው ለስልጤ ዞን አመራሮች አጠቃላይ አካባቢ ማህበረሰብ አሁን ያለንበት ቀበሌ ማህበረሰብ ከመጠንበት ዛሬ ሶስተኛ ቀናችን ነው። ባለው አቀባበል ባለው ቆይታ ላደረጋችሁ እንክብካቤና አቀባበል ሊታመሰግኑኝ ይገባል። እናንተ አመስግኑነ። ቆይታችን በሚመለከት በርካታ የልማት ስራዎችን አይተናል። ቱሪዝም መዳረሻዎችን አይተናል። መዳረሻ ቱሪዝም መዳረሻ ወይም ዲስቲኔሽን የምንለው ማዝናናት ነው። አዝናንቶናል። በሌላ በኩል ደግሞ ንግድ ነው፣ ገቢ ነው፣ ጤና ነው፣ ሀብት ነው፣ ልማት ነው እና ሌላ ሌላ ይይዛል ማለት ነው። ተፈጥሮ በራሱ ተፈጥሮ ማራኪ ነው፣ ውብ ነው፣ መሲብ ነው ተፈጥሮን ያየ ነው ቱሪዝም፣ አንዱ የሚይዘው ተፈጥሮ ነው። ድንቅ ተፈጥሮ ያለበት አካባቢ መሆኑን በጣም ማራኪና ሳቢ መሆኑን አገር ውስጥም ከሀገር ውጭም ያሉ አካላት ሊጎበኙት ሊያዩት የሚገባ መሆኑን በደንብ አስተዋውቋቸዋል። ይሄ ያልነበረ ነው። በዚህ ክልል ምንም የለም ተብሎ ነው የሚታሰበው። ሰላሳ ዓመታትን የኖርንበት ክልል ላይ በደንብ ከዚህ ከቱሪዝም ፓርት ላይ አለ ተብሎ የሚታሰበው ሌላ አካባቢ ነው። ይህ አካባቢ ምንም ሳይታይ ተሸፍኖ የኖራ ተደብቆ የኖራ አካባቢ ነው። ይህ ተደብቆ ተሸፍኖ ካቨር ዶኖ የኖረውን ዲስካቨር በማድረጋችሁ አውጥታችሁ አጉልታችሁ ቦልድሊ ለመላው ለዓለም ህዝብን ለአገራችን ለተለያየ ክልል የመጣችሁ አካላት በማስታወቃችሁ በክልሉ መንግስት ስም እጅግ ላቅ ያለ ምስጋና ያቀርባለሁ። በአመራሩ በኩልም ያሉ የሚያጋጥሙ ችግሮች ወዳው ስነገራቸው ጠዋት ከተኙበት ተነስቶ ነው የሚሮጡት። ማታም ካሉበት ተነስቶ ነው ሮጦ ጉዳዮችን ለማስተካከል እንቅስቃሴ የሚያደርጉት። ዋናው ችግር መፈጠር ሳይሆን ችግርን ለማፍታት ያላቸው ቁርጠኝነት፣ ያላቸው ተነሳሽነት በጣም የሚደነቅ ስለሆነ በእኔ በኩልም በክልሉስም እነሱንም አመሰግናለሁ። ቀጣይ ጉዟችን የበለጣ የተሳካ የተሳለጣ እንዲሆን ይመኛለሁ። አመሰግናለሁ።